ይህ የምትመለከቱት ከሸዋሮቤት ከተማ በቅርብ ርቀት የሚገኘው አለምበር ቅዱስ ሚካኤል ቤተክርስቲያን ነው። ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የአብይ አህመድ ሽብርተኛ ጦር እና የሸኒ ሀይል በመተባበር አቃጥለውታል። ከውጭ ሲታይ ደህና ይመስላል፣ ሰላም ይመስላል። ነገር ግን ወደ ውስጥ ገብተን ስናየው ንዋየ ቅድሳቱን ጨምሮ ጋይቷል፣ ተቃጥሏል። ንዋየ ቅድሳቱን ወደ አንድ እየሰበሰቡ በመሀል ቦምብ በማፈንዳት ጭምር ነው። መቅደሱ ውስጥ ቦምብ እያፈነዱ ነው ያቃጠሉት። ይህንን ቃጠሎ በዋናነት የሀገር መከላከያ ሰራዊት ከጀርባ በመሆን ሽፋን እየሰጠ ነው ያቃጠሉት። ወደ ውስጥ ገብተን እንመልከተው።